ይህ ሶስተኛው ክፍለ ጊዜያችን ነው። ቁርአንን በደንብ ለማንበብ በምናደርገው ጉዟችን ላይ ካስታወሳችሁ፣ ከዚህ በፊት ሁለት አይነት መዶችን አይተናል። ናቹራል መድ ወይም መድ አጣቢዒ እንዲሁም ደግሞ መድ ሙተሲል ወይም መድ ሞንፋሲል የሚሉትን አይተናል። በዛሬው ክፍላችን ደግሞ ሶስተኛ የሆነውን የመድ አይነት እናያለን። ይህ መድ ከናቹራል መድ ወይም ከመድ አጣቢዒ እንዲሁም ከሁለተኛው መዶች ጋር ተያያዥነት ያለው ሲሆን እሱም አያያዥ መድ ወይም ደግሞ መድ አሲላ ይባላል። ስለዚህ እንጀምር። ከመጀመሪያ በእውነቱ ይህ መድ አስላ ወይም ደግሞ በአማርኛ አያያዥ መድ የምንለው ምን እንደሆነ ማወቅ ይኖርብናል። መድ አስላ የምንለው በሁለት ቃላቶች መካከል የሚገኝ መድ ነው። ይህ መድ ደግሞ የመጀመሪያው ቃል ወይም ደግሞ የሁለተኛው ቃል አካል አይደለም። ሁለቱን ቃላቶች በምናገናኝበት ጊዜ ብቻ ነው መድ የሚሆነው። በሌላ አገላለጽ የመጀመሪያውን ቃል ተናገርን ካቆምን፣ እንዲሁም ደግሞ ሁለተኛውን ቃል ደግሞ የምንቀጥል ከሆነ በፍጹም በሁለታቸው መካከል መድ የለም ማለት ነው። ስለዚህ እነዚህ መዶች ምንድን ነው የሚመስሉት? በመድ አሲላ ውስጥ ሁለት ፊደላቶች ብቻ ናቸው ያሉት እነርሱም፣ ኡ እና ኢ። እርግጠኛ የእነዚህን ፊደላቶች ከዚህ በፊት አይታችኋቸው ታውቃላችሁ፣ ምናልባት በመድ አጣቢያ ውስጥ። ነገር ግን አሁን እነዚህ የምታያቸው ፊደላቶች የቃሉ አካል ሳይሆኑ በቃላቶች መካከል ብቻ የሚገኙ ናቸው የሚሆኑት። ስለዚህ እዚህ ላይ የመድ አጥ ጠቢዒ ነው የሚሆነው ሁለት ሐረካም የምንስበው ይሆናል። በተጨማሪም ደግሞ እዚህ ላይ አሁን የምታዩት ላይ መድ አስሲላ ወይም ደግሞ አያያዥ መድ እንለዋለን ማለት ነው። በብቸኝነትም ሊነበቡ የሚችሉት ሁለቱ ቃላቶች አብሮ ከተነበቡ ብቻ ነው የሚሆነው። በተጨማሪም እነዚህ መድ አሊኖች በቁርአን ውስጥ የምናገኛቸው ከሆነ ሁለት ሐረካ ብቻ የምንስባቸው ይሆናል። አሁን እነዚህ መዶች በቃላቶች ላይ ምን ያክል ልዩነት እንደሚያመጡ በምሳሌዎች እናያለን። በመጀመሪያ የምናያቸው ምሳሌዎች አንደኛው መድ አሴላ ያለው ሁለተኛው ደግሞ የሌለው ይሆናል። አሁን እስኪ ልዩነቱ የምሰሙበት ጊዜ ነው። እንደምታዩት በመጀመሪያው ምሳሌያችን ላይ በዚህ ቦታ ላይ የመድ አሴላ ሲኖረው፣ በተመሳሳይ ሁኔታ ደግሞ ተመሳሳይ ቀል ላይ በዚህ ቦታ ላይ ሁለተኛው ምሳሌ ላይ መድ አሴላ አይኖረውም። እስኪ ምን አይነት አነባብ እንደሚኖራችን እንመልከት።

ቢሂ ብለናል። በቃላቶች መካከል በሚገኘው የመዳ ሲላ ምልክት ምክንያትም ሁለት ሀረካ ስበነዋል። ነገር ግን በሁለተኛው ምሳሌያቸው ላይ ቢሂ ብለናል። በመካከልም የመዳ ሲላ ምልክት ስለሌለ ምንም አይነት ሀረካ አልሳብ ነው። በተጨማሪም በደንብ ግልጽ የሆንልን ዘንድ ተጨማሪ ምሳሌዎችን እንመልከት። ፈልየድዑ ናዲየሁ ሰነድዑ ዘባንያ። አሁን እዚህ ላይ ተመልከቱ። ይህ የመድ አሲላ ምልክት የተነበበበት ምክንያት ንባባችንን ስለቀጠልን ነው። ንባባችንን ቀጥለን ባልነበር ኖሮ አይነበብም ነበር፣ እንደዚህም ነበር የምንለው ፈልየድዑ ናድያ፣ ሰነድዑ ዘባንያ። ስለዚህ ከዚህ የምንማረው የመድ አሲላ ምልክት ምንም ያክል ቢኖር ንባባችን የተቆራረጠ ከሆነ ሊነበቡ በፍጹም እንደማይችሉ ነው። መድ አሲላዎች ሊነበቡ የሚችሉት ንባባችን ከተቀጠለ ብቻና ብቻ ነው። ስለዚህ መድ አሲላዎችን ሁለት ሐረካ ነው የምንስባቸው። ነገር ግን ከመድ አሲላ በኋላ የሚመጣው ቃል መጀመሪያ ፊደሉ ሐምዛ ከሆነ ሁሌም ይህ ምልክት ተከትሎት ይመጣል፣ ልክ እንደ መድ ሙንፈሲል። ይህንንም መድ አሲለን አራት ሐረካ ወይም ደግሞ ሁለት ሐረካ እንድንስብ ምክንያት ይሆነናል። ልክ እንደዚህ ቃለ ለ አስሊም እዚህ ላይ እንደምትመለከቱት ተከታትል የመጡ ሁለት የመድ አስላ ምልክቶች አሉ። የመጀመሪያው ኖርማሉ ሁለት ሐረካ የሚሳበው ነው። ነገር ግን ሁለተኛው ደግሞ ከበላዩ የመድ ምልክት ሲኖረው እሱንም አራት ወይም ደግሞ ሁለት ሐረካ አድርገን መሳብ እንችላለን። ሁለት አይነት አማራጭ በመኖሩ ምክንያት መጀመሪያ ያነበብ ነው በአራት ሐረካ ሲሆን ነገር ግን ሁለት ሐረካ ሲሆን ደግሞ ይህ አይነት ድምፅ ይኖረዋል። ኢፍ ቃለ ለሁ ረቡሁ አስሊም። አንድ ተጨማሪ ምሳሌ፣ አው ብህ አዘም ምን ረአስህ ፈፊድየ የመጀመሪያው መዳስላ ሁለት ሐረካ ደግሞ ስናደርገው ው ብ ን እሲ ፈፊድየ ስለዚህ የዛሬው ትምህርታችንን ለማጠቃለል አክል መድ አሲላ ሁልጊዜም በቃላት መካከል የሚገኝ ሲሆን ልክ እንደ መድ አጠቢዕ ሁለት ሓረካዎችን የምንሰበው ይሆናል እናም ደግሞ ከመድ አሲላ በኋላም ይመጣው ቃል በሐምዛ ከጀመረ ከላዩ ላይ የመድ ምልክት ይኖራል እሱንም አራት ሓረካ ወይም ደግሞ ሁለት ሓረካ መሳብ ምርጫ ይኖረናል አሁን በተማርነው መሰረት የምን ለማመድ ይሆናል። የዛሬው ንባባችን የሚሆነው ከሱረቱ አልበቃራ ይሆናል። በመጀመሪያዎቹ አያቶች ላይ የመዳ ሲላ ምልክት በሌላ ከላር የተጻፈ ሲሆን፣ ነገር ግን ደግሞ በቀጣዮቹ በምናነባቸው ደግሞ ልክ እንደዚህ የማይጻፉ ይሆናሉ። ይህ ለእናንተ ጥሩ ለመመድ ይሆናችኋል። ልልፉቃራ